ስማመድ ያረጋግን ይወራው ነው። እስኪ ቪዲዮ አስሩ እህ ወይት እየመጣችሁ ነው። ምንድ ሀሰርጉ ላይክ ሸር፣ ሰብስክራይብ አርጉ። ነው ባቻ አቡዲ በዚህ እንጂ ወ በማይሄድ መንገድ ይሄዳል። ያል አረ የት ነው አሁን ወሬ ቤታችሁ አብዲ ያስከው ምንድን ነው? ዳቦ እኔም እኮ አለ ከቤት ዳቦ፣ ትልቅ ዳቦ አለ። በሉ እንዲያወርቁ ቀስ እያላችሁ ነው መሄድ። እነዚህ ሁለት ልጅ ማነው ሰርግ ደርሰው በዚህ ጋር ጠራማ እየሄዱ ጉበዞች እኮ ናቸው። ደግሞ ቀስ ብላቸው። አሁንም ጎበዛችሁ ማለት ነው በቃ ሰርግ ሲከድ አሪፍ ነው ምንድን ምንድን በላችሁ እና ነገሪያችሁ አለ ተመልካቾች እሺ ሰርግ ጀ ስጋ በላሁ ባያችሁ አልሰሙሽም ቆቆም ብለሽ አውሪያችሁ ፊትሽን ዙረሽ ምናምን ማራ ሀቤት የተሻለ የለም። እዚሁ ሆነሽ ነው እንጂ ቁማታውራን፣ ስለ ሰርጉ ቁማት አውራን እያሉ ነው። ሀውልዬ ካውለት መሐመድ፣ ካውለት መሐመድ፣ ስለ ሰርጉ ቁማት ቁማታውራን። እኔ እናትክ ቢስሚላህ ብል አጀና ያው ካውለት እና አቡዲ በዚህ መልኩ እየሄዱ ነው። እሺ እናንተ በጣም ፈጠኑ። የሚገርመው ነገር ካሜራ ስከፍት በጣም ፈጠኑ። እስካሁን እኮ ቀስ ቀስ ቀስ እያለ ነበር የሚሄድ ባባ መጎስ ባባ አቡድ ሀሰርጉ ሄድ የምን አደረክ? ልብሷን ያዘባት አላቂዋ ጋርዲዋ እኮ ነው፣ ጋርዲዋ ነው የሚባል። በቃ እሺ። ሁም ከያዘታ አቡዲ የሆነ ነገር ስትል አብዲ፣ ኧረ በዚህ ሂዱ፣ በስርዓቱ ባለው በሉ፣ ቀስ ብላችሁ ሂዱ፣ በሉ ሂዱ ንቀስ እያላችሁ የበላችሁ ነው እንዴ? ኑሮ ኑሮ ኑሮ መቼም እሱ ሁሉ ይዛችሁ ከምንጣፉ እንዲያ አትገቡ። እሱ ነው ኧረ ቆሻሻውን እና ያልኩት አቧራችሁ። እስኪ አቤታችን ስትሄዱ ደግሞ ምን እንደምታረጉ ታስባችሁታል። ታ በል ሂዱና፣ አሁን አቤታችን ድረሱኝ አቤታችሁ ስትሄዱ ታራግፉላታላችሁ። ይሄ ሀውልዬን ያው ቤታችን ንሳጋ ነው። ታራግፉላታላችሁ እንጂ በደንብ በሉ፣ ቀስ ብላችሁ ሄዱ። ሰፈራችን በነገራችን ላይ በጣም ነው የሚያምረው። አረንጓዴው ማለት ነው ይሄን ይመስላል። መዝናኛ ቦታ ምናምን ብትመጡ በጣም ነው የሚያምረው። ቤተሰብ ግን የበለጠ ደግሞ ውት ይሄ ሾላ ሁልጊዜ አርዱለታ ምናምን ተስተፈረለ ነገራችን ይሄን ይመስላል ቤታችን አረ ያው እንግዲህ ምን እየሰራሽ ምን እየሰራሽ ነው ያሳደግሽው? በሉ ቀስ ብላችሁ በእሱ ሂዱ፣ በዚህ ቀስ ብላችሁ ያው እንግዲህ ያመታል። ከቤታችን በሰርጓ አጋጣሚ ማንም አይሰማችሁም። ገባን፣ ከቤታችን እና ላይክ ሸር ሰብስክራይብ አድርጉን ውድ ተመልካቾች። የገቡ በቃ ትተው ይንገቡ።